ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜና አስቀድማለሁ። ኢትዮጵያ የብልጽግናው መሪ ዐብይ አህመድ ጋዛ ምርታ ለመሸጥ አሁን ተዘጋጅታለች ሲሉ ተናገሩ። ከዚህ በፊት ነዳጅ አውጥተን ልንሸጥ ነው ማለት በሰበር ዜና ባስነገሩት አስተኛ መረጃቸው የሚታወቁት ዐብይ አህመድ አሁን ደግሞ ነዳጁን አምርተናል ግን ከናንተ ደብቀን ነው ሲሉ ተደምጠዋል። እስካሁን ያልነገርናችሁ ከህዳሴ ግድብ ላይ የከፈልነው ዋጋ ከፍተኛ ስለሆነ ነው ሲሉም ተደምጠዋል። በዝርዝር እናያለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖያሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በባህር ዳር የፋኖያሎች በከፈቱ ውጊያ የአገዛዝ ጦር አባላት ላይ የሞትና የአካል ጉዳት ደርሷል ተብሏል። የብልጽግና አመራሩ በበኩላቸው ከጽንፈኛው ጋር ገፍቶ መሄድ የመጋጨት ትብምዳችን እያደገ መጥቷል ሲሉ ተደምጠዋል። በሌላ በኩል የህወሓት ኃይል በአራት ስትራቴጂካዊ አቅጣጫዎች በወልቃይት ጠገዴ፣ ሰቲት ሑመራ ላይ እየተጠና እያደረገ ነው ተብሏል። ይህንንም በዝርዝር እናያለን። ህወሓት በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እሰራለሁ አለም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ባደረጉት ንግግር ነው ያሉትም ተመሳሳይ ግንኙነቶች ከሌሎች ጎረቤት ህዝቦች ጋርም ይቀጥላሉ ሲሉ ዶክተር ደብረጽዮን ገብረሚካኤል ንግግር አድርገዋል ሊቀመንበሩ በንግግራቸው የብልጽግና መንግስት ፓርቲያቸውን ለመከፋፈል ና ለመበተን ሰርቷል ሲሉ ኮን ነው በተጨማሪም የክልሉን ህዝብ እርስ በርስ ለማጨፋጨፍ እየሰራ ይገኛል ማለት ክስ አሰምተዋል በዝርዝር እናየዋለን በአዲስ አበባ ከተማ በርሰ የትራፊክ አደጋ ዜጤ ሰዎች ሕይወት አልፏል ከሟቾቹ መካከል የሶስት ዓመት ዕድሜ ያለው ህፃን የሚገኝበታል ነው የተባለው። በዚህም ላይ ዝርዝር ይዘናል። ኢራን ዛሬ የፈጸመችው ጥቃት በሺዎች የሚቆጠሩ እስራኤላውያን መብራት አልባ ማድረጉ ተነገረም። እስራኤል በኢራን ላይ ጥቃት ከጀመረች ጀምሮ በኢራን የተገደሉ ሰዎች ቁጥር ደግሞ ከ500 በላይ ሆኗል ተብሏል። የእስራኤል ጦር ደግሞ ስድስት የኢራን ማረፊያዎች ላይ ጥቃት በመፈጸም 15 አውሮፕላኖችን ማውደሙን የተሰማው። ተመልካቾቻችን፣ እነዚህና ሌሎችን በዝርዝር እነግራችኋለሁ። አብራችሁ ይቆዩ። የኢትዮጵያው የብልጽግና መሪ አብይ አህመድ ጋዛ ምርትን ለገበያ ልናቀርብ ነው አሉ። ከዚህ በፊት ነዳጅ አውጥተን ልንሸጥ ነው ማለት በሰበር ዜና ባስነገሩት ሐስተኛ መረጃቸው የሚታወቁት አብይ አህመድ አሁን ደግሞ ነዳጁን አምርተናል ግን ከእናንተ ደብቀን ነው ሲሉ ተደምጠዋል። እስካሁን ያልነገርናቸው በሕዳሴ ግድብ ላይ የከፈልነው ዋጋ ከፍተኛ ስለሆነ የሚሉት አብይ አህመድ በአሁኑ ሰዓት ጋዝ አምርተን ለመሸጥ ጫፍ ላይ እርሰናል ባይ ናቸው። የብልጽግናው ጠቅላይ ሚኒስትር ለቁጥር የሚያስቸግሩ ሐስተኛ መረጃዎችና ሪፖርቶች እንዲሁም ያልተጨበጡ ተስፋዎች ለህዝባቸው ከሚመግቡት መሪዎች መካከል ቀዳሚ ናቸው። ከዚህ በፊት በሰበር ዜና ነዳጅ አውጥተን ልንሸጥ ነው እንኳን ደስ አላችሁ ወደ ባገኘን እንኳን ደስ አላችሁ ማለት በተናገሯቸው ልዩ እሸቶች የሚታወሱት አብይ አህመድ የነዳጅ ጉዳይ ይዘው አሁንም ብቅ ብለዋል። በስድስት ወራት ስኳር ፋብሪካዎቻችን ወደ ስራ ይገባሉ በሚለው ሐሰተኛ መረጃቸው የሚታወሱት አብይ አህመድ ማዳበሪያ ፋብሪካዎችን ገነባለን እያሉ ነው። አብይ ታዲያ ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያውን ዙር የጋዝ ምርት ለገበያ ታቀርባለች ማለት ዛሬ መናገራቸው ሰምቷል። ጠቅላይ ሚኒስትር አብይ አህመድ ይህንን ጉዳይ የተናገሩት ለሳቸው ሰዎቹ ቅርብ ከመሆኑና ከሚዲያና ከኮሚኒኬሽን ባለሙያዎች ጋር ባድረጉት የውይይት መድረክ ነው ተብሏ። ባለፉት አመታት በዚህ ጉዳይ ላይ ምን ሲሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስትሩ ከነገርናችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን እየሰራን የነበር ነው ይላሉ። አብይ አህመድ ስራውን በድብቅ ሰራ ነው ሲሉ ከዓለም አቀፍ ቴክኖሎጂ አንጻር ጭምር መደበቃቸውን የተናገሩ ሲሆን ለራሳቸው ዜጎች ደብቀው መስራታቸውን በአደባባይ ሲናገሩ ተደምጠዋል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩን በንግግራቸው ወቅት ላለፉት ሶስት አመታት እኔ የሚጎበኘው ጋዙን ነው እናንተ የምታዩትስ ስንዴውን ነው ሲሉ ተናግረዋል። ይህ ንግግራቸው ታዲያ አብይ አህመድ በድብቅ ሰርቻ አሁን ላይ ሰርፕራይዝ ላደረጋቸው ተዘጋጁ የሚለውን የተለመደ ሐሰተኛ መረጃቸው እንዳይሆን ፍርሃትን አጭረዋል። እስካሁን ያልነገርናችሁ በዳሴ በህዳሴ ላይ የከፈልን ዋጋ ከፍተኛ ስለሆነ ነው ሲሉም ፕሮጀክቱ ላለፉት አመታት መንገዶች መንገዶቹ ሚዲያው ከሚደርስበት ጫና ስላላቀቅ ነው፣ በዝም ታሰራን ይላሉ። ዐብይ በህዳሴ ግድቡ ይፋ መደረግ ምክንያት የርሰውን ጫና ግን ምን እንደሆነ አልተናገሩም። ዐብይ የአገሪቱ ዜጎች እየሰበሰቡ የሚሰጡት የማነቃቂያ ትምህርት ዛሬም ለሳቸው ቅርብ ለሆኑ አክቲቪስቶችና የአገዛዙ ሚዲያዎችና የሚዲያ ሰዎች ሰጥተዋል። በዚህ መድረክ ላይ ታዲያ የተለያዩ ጉዳዮችን አንስቶ ተናግረዋል በማለት የሚያወሩት እሳቸው የጋብዟቸው የሚዲያ ሰዎች ናቸው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በባህር ዳር ፋና ኃይሎች በከፈቱት ውጊያ አገዛዝ ጦር አባላት ላይ የሞትና የአካል ጉዳት ደርሷል ተብሏል። የብልጽግና አመራር በኩላቸው ከጽንፈኛው ጋር ገፍተው መሄድ የመጋጨት ልምምዳችን እያደገ ነው ሲሉ ተደምጠዋል። በሌላ በኩል የህወሓት ኃይል በአራት ስትራቴጂካዊ አቅጣጫ ወልቃይት ጠገዴ፣ ሰቲት ኩመራ ላይ እየተጠና አካባ እያደረገ ነው ተብሏል። በምስራቅ ጎጃም ዞን ቆልቆል አራጆ ና የትመን ከተማ በተደረገው ውጊያ ከሀያ በላይ የአገዛዙ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ስምንተኛ ክፍለ ጦርን ያስታወቀው። ውጊያው በተደረገባቸው አካባቢዎች የአገዛዙ ጦር ከውጊያ ጋር ምንም አይነት ተሳትፎ የላቸውን ነዋሪዎች ላይ ከፍተኛ በደል ፈጽሟል፣ ንብረታቸውንም ዘርፏል ሲሉ የፋኖ የመረጃ ምንጮች ወቅሰዋል። በተመሳሳይ ባህርዳር ከተማ በትላንትናው ሌሊት ፋኖ በከፈተ ውጊያ የአገዛዙ የሚሊሻ አባላት መገደላቸውን የታወቀው በባህርዳር ከተማ ዙሪያ ዘንዘልማ አካባቢ በሚገኘው ባህርዳር ዩኒቨርሲቲ ዘንዘልማ ካምፓስ ቅርብ ርቀት በነበ የነበረው ውጊያ የአገዛዙ ጦር አባላት ተገድለዋል ሲሉ ነው የአማራ ፋኑ ብሔር ኃይል ጎጃም አንደኛ ክፍለ ጦር ያስታወቀው። በተያያዘም በምዕራብ ጎጃም ዞን ሰከላ ወረዳ አገዛዙ ነዋሪዎችን ለአስገዳጅ ሰልፍ ሰብስቦም ወደ ግሻ አባይ ከተማ ሲወስድ የፋኑ ኃይሎች ደርሰው ማስለቀቃቸውን የታወቀው በግዴታ ሰልፍ ትወጣላችሁ በሚል ከኮለልና ጎደር ቀበሌዎች ነዋሪዎችን ከቤተ ክርስቲያን አፍኖ ወደ ሰከላ ግሻ አባይ ከተማ ይዞ ሲንቀሳቀስ የነበረው የአገዛዙ ኃይል ላይ እርምጃ ሙስወድ 144 ነጽ አንድን አስለቅቀናል ያለው የአፋባ ጎጃም ሶስተኛ ክፍለ ጦር ነው። ነው። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች ካከሉ ውጊያ መቀጠሉ ታውቋል። በማዕከላዊ ጎንደር ዞን ማክሰኝ ከተማ የፋኖ ኃይሎች በከፈቱት ውጊያ የአገዛዝ ጦር አባላት ሲገደሉ አገዛዙ በበኩሉ ወደ ገጠራማ አካባቢ በተኮሰው ከባድ መሳሪያ አራት አርሶ አደሮች ላይ ጉዳት ደርሷል ሲሉ ነዋሪዎች ተናግረዋል። በዛሬው እለትም በደቡብ ጎንደር ዞን እስቴና ስማዳ አካባቢ ውጊያ እየተደረገ መሆኑ ታውቋል። ውጊያው ከስማዳ ጸደዩ እስከ እስቴ ምክሬም ሾለከትና ደንጎለት ባሉ አካባቢዎች መቀጠሉን የተናገሩት የፋኖ የመረጃ ምንጫዎች በዚህም አገዛዙ ላይ ከፍተኛ ሰብዓዊና ቁሳዊ ቁሳዊ ጉዳት አድርሰንበታል ሲሉ ተናግረዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ውባታ ባተኮር በበኩሉ በተጠቀሱት አካባቢዎች ውጊያ መቀጠሉን በመጥቀስ ድል እያደረግን ነው ሲል አስታውቋል። ውጊያው በአራት ወረዳዎች ማለትም በደራም አንድ አቤት ስቴና ስማዳ ይቀጠለ ነው ብሏል። አፋባ ጎንደር ውባንታ ባተኮር በተመሳሳይ በዛሬ ዕለት በክልሉ ሰሜን ወሎ ዞን ቆቦ ወረዳ አራዱም ጎሊና ወንዝ አካባቢ ፋኖ በከፈተው የደፍጣ ውጊያ በርካታ የአገዛዝ ወታደሮች ላይ ጉዳት መረሱን የፋኑ የመረጃ ምንጮች ተናግሯል። በሌላ በኩል የአገዛዝ የብልጽግና አመራር በክልሉ በቀጠለው ጦርነት ከጽንፈኛው ጋር ገፍቶ መሄድ የመጋጨት ልምዳችን እያደገ መጥቷል ሲል ተሰምተዋል። የአገዛዙ አዊ ዞን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው እኛ ከጽንፈኛው ጋር ገፍቶ በመሄድ የመጋጨት ልምዳችን እያደገ መጧል፣ ከጽንፈኞች ፈልቅቀን ያወጣናቸው ቀበሌዎች ተበራክተዋል ሲሉ ነው በትላንትናው እለት መናገራቸው የተሰማው። በጽንፈኛው እጅ የተያዙ አካባቢዎች ላይ ደግሞ ገፍቶ በመሄድ ከጽንፈኛው ጋር የመጋጨት ልምምዳችን እያደገ መጧል ከጥንፈኛው መንጋጋ የፈለቀቅናቸው ቀበሌዎቻችንም ተበራክተዋል። በሌላ በኩል የአማራ ማህበር በአሜሪካ ህወሓት በወልቃይት ጠገዴ፣ ሰቲት ሁመራ ዞን ላይ ውጊያ ሊከፍት ተዘጋጅተዋል ሲል ከሷል። የህወሓት ኃይል በአካባቢው አራት ስትራቴጂካዊ ግንባሮች ከፍተኛ የኃይል ግንባታና ንቅናቄ እያደረግ ነው ያለው ማህበሩም በዚህም የተነሳ ከፍተኛ ውጥረት ሰፍኗል ብሏል። የህወሓት ኃይል በአራት አቅጣጫዎች ወልቃይት ጠገዴ፣ ሰቲት ሁመራ ላይ እየተጠና ከባ እያደረገ ነው ሲል የገለጸው የአማራ ማህበር በአሜሪካም በዚህም በሽራሮ ወደ ደቢት ዋልድ ባጠለምት፣ ጠለምትና ሱዳን ግንባሮች ላይ ኃይል አስጠግተዋል ሲል በወጣው መግለጫ አመላክቷል። በሽራሮ ግንባር ስድስት ዙ ሀያ ሶስት ና ሌሎች ከባድ መሳሪያዎች ታጠቀው አርሚ አስራ ሶስት ወደ ወልቃየት እየጠጋ መሆኑ ያስታወቀው ማህበሩ በዋልድባ ጠለምት ግንባር በተመሳሳይ ኃይል እያጠናከረ ነው ሲል አስታውቋል። በተመሳሳይ በደደቢት ማሀያንሲና ጸሊሞ ግንባር እንዲሁም በሱዳን ሸረሪና ወደ ወልቃየት ሁመራም ጦር ተጠግቷል ብሏል ማህበሩ የአማራ ማህበር በአሜሪካ ህወሓት እንቅስቃሴ በትግራይ የተለያዩ አካባቢዎች በሚደረጉ ሰልፎች ና የፖለቲ የፖለቲካ ንግግሮች የተደገፈ ነው ማለት ምን ያስታወቀው። ህወት በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን አለም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከኤርትራ በተጨማሪ ሌሎች ግንኙነቶችም ከጎረቤት ህዝቦች ጋር ይቀጥላሉ ብለዋል። የህወሓት ሊቀመንበር በንግግራቸው የብልጽግና መንግስት ፓርቲያቸውን ለመክፈልና ለመበተን ሰርተዋል ብለው ሲኮንኑ፣ የክልሉን ህዝብ እርስ በርስ ለማጨፋጨፍም እየተዘጋጀ ነው ብለዋል። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። በቅርቡ ከፌዴራል መንግስቱ እውቅና እየተነፈገው ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ከኤርትራ በተጨማሪ ተመሳጊነቶች ከሌሎች ጉረቤት ህዝቦች ጋር እንዲፈጽም ለማድረግ ትኩረት ሰጠን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ሲሉም ተደምጠዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን የተናገሩት የክሉ ሰማዕታት ለሰላሳ ሰባተኛ ጊዜ ለማሰብ በአውዜን ከተማ በተካሄደው ስነስርዓት ላይ ባስተላለፉት መልእክት ነው። ህዝባችን ከሌለ ህዝቦች ጋር የሚያጣላ ምንም ነገር የለውም፣ ሲሉ የተደመጡት ዶክተር ደብረጽዮን ከአማራ፣ አፋር፣ ኤርትራ፣ የሚሆን ሱዳን እንዲሁም ከሌሎች የኢትዮጵያ ህዝቦች ጋር በሰላም መኖር ከድህነት በመውጣት በልማት መኖር ነው የሚፈልገው ሲሉም ተደምጠዋል። ፓርቲያችን ህወሓት በአሁኑ ወቅት በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለውን የህዝብ ለህዝብ ግነት ጠናክሮ እንዲቀጥልና ተመሳሳይ ግነቶች ከጎረቤት ህዝቦች ጋር እንዲፈጽም ለማድረግ አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ሲሉም ተናግረዋል። በሌላ በኩል የትግራይ ጦርነት ከተጀመረ አንስቶ ላለፉት አምስት ዓመታት ተለያዩቱ የቆየው በዛላንበሳ የሚገኘው የኤርትራና የትግራይ ህዝብ መንደር ነዋሪዎች በድጋሚ መገናኘታቸውን ቢቢሲ በቪዲዮ አስደግፎ ባቀረበው ዘገባ አስታውቋል። በተመሳሳይ ባለፉት ሳምንት ቅዳሜ ከመረብ ወንዝ ማዶና ባሻገር ያሉ ህዝቦች በተመሳሳይ መገናኘታቸውን ዘገባዎች አመላክተዋል። ሊቀመንበሩ ዶክተር ደብረጽዮን በተጨማሪም በመልክቶቻቸው የፕሪቶሪያ የሰላም ስምምነት በርካታ ጉዳዮች አልተፈጸሙም ሲሉ በመግለጽ በአብነትም የክልሉ ግዛታዊ አንድነት አልተከበረም፣ ከአንድ ሚሊዮን በላይ የሚሆን የክልል ተፈናቃይ ወደቃዩ አልተመለሰም ሲሉ ተናግረዋል። ተናግረዋል። የፕሪቶሪያ ሰላም ስምምነት በርካታ ጉዳዮች አልተፈጸሙም ብቻ ሳይሆን ስምምነቱ ተጠቅልሎ የሚፈርስበት እንቅስቃሴዎች ከጊዜ ወደ ጊዜ እየተባሰ እየሄደ ይገኛል ሲሉም ተደምጠዋል። ዶክተር ደብረ ጽዮን ለስምምነቱ አለመከበር የብልጽግና መንግስትና የክህደት ቡድን ሲሉ የጠሩትን አካል ጥያቄ አድርገዋል። ከሁለት ዓመት እስከ ስምንት ወር በላይ ያስቆጠሩ የፕሪቶሪያ ስምምነት እንዳይከበር ዋነኛ እንቅፋት ሆነው ያሉት የብልጽግና መንግስትና የክህደት ቡድን መሆናቸውን የትግራይ ህዝብ ብቻ ሳይሆን ስምምነቱ እንዲፈርም አስፈላጊውን ሁሉ ጥረት ያደረጉ አለም አቀፍና ቀጥናዊ ተቋማት መሪዎችን በደንብ ያውቁታል ይላሉ ዶክተር ደብረ ደብረጽዮን ሊቀመንበሩ በንግግራቸው የብልጽግና መንግስት ፓርቲያቸውን ለመክፈልና ለመበተን ሰርቷል ሲሉ ኮንነዋል በተጨማሪም የክልሉን ህዝብ እርስ በርስ ለማጨፋጨፍ እየሰራ ይገኛል ማለትም የአብይ አህመድን ስርዓት ወቅሰዋል የብልጽግና መንግስት የፕሪቶሪያ ስምምነት እንደፈለገ ለመዘውሩ ያስችለው ዘንድ ፓርቲያችን ህወሓትን ለሁለት ለመክፈልና ለመበተን ህዝባችን እርስ በረሱ እንዲጭፋጭፍ ጥረት ሲያደርግ ነበር፣ አሁንም እያደርግ ይገኛል ነው የሚሉት ዶክተር ደብረጽዮን ገብረሚካኤል። ይህንን ተልእኮ እንዲፈጸምለት ፓርቲያችን ውስጥ የተፈጠሩ የክህደት ቡድን የተሟላ የአመራርና ድጋፍ አድርጎለታል ሲሉም ተችተዋል። በተጨማሪም ዶክተር ደብረጽዮን በህዝባችን ላይ የተፈጸመውን የዘር ማጥፋት ዓለም በስሙ እንዲጠራው ይህንም ጀነራል ሰዓረ መኮንን ግድያ፣ እንዲሁም በህዝባችን ላይ ግፍ የፈጸሙት ተጠያቂነት እንዲሰፍን ፓርቲያችን ህወሓት ቀጣይነት እንደሚሰራ መግለጽ ወዳለው ሲሉም ተናግረዋል። አለም አቀፍ ማህበረሰብ፣ የአውሮፓ ህብረት፣ የአፍሪካ ህብረት ኢጋድና አሜሪካ የፕሪቶሪያው ሰላም ስምምነት ተግባራዊ እንዲሆን የበኩላቸውን እንዲወጡ አሁንም ጥሪያችን እናቀርባለን ባይናቸው ዶክተር ደብረጽዮን ገብረሚካኤል። በሌላ በኩል ላይ ንግግር ያደረጉት የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ቀዳሚ ምርጫችን ሰላም ነው ሲሉ በመግለጽ ከዚህ ውጭ ያለው አማራጭ ተገደን የምንገባበት እንጂ ፈልገን የምንገባበት አለመሆኑ አለም በሙሉ የሚገነዘቡ ሀቅ ነው ሲሉ ተደምጠዋል። ጄኔራሉ አሁን የትግራይ ህዝብ ቀዳሚ ምርጫ ሰላምና ሰላም ብቻ ነው፣ በመሆኑም የፕሪቶሪያ ሰላም ስምምነት ሳይሸራረፍ እንዲተገበር ሰላማዊ፣ ዲፕሎማሲያዊና ህጋዊ ጫና ማድረግ ይገባናል ማለታቸውን መዘገባችን ይታወሳል። በአዲስ አበባ ከተማ ብርሴት ትራፊክ አደጋ የዘጠኝ ሰዎች ህይወት ማለፉ ተሰማ ከሟቾች መካከል የ የሶስት ዓመት እድሜ ህፃን ያለው ይገኝበታል ብሏን ፖሊስ በአዲስ አበባ ከተማ አቃቂ ቃሌቲ ክፍለ ከተማ ወረዳ ሶስት በተለምዶ አባ ሳሙኤል ተብሎ የሚጠራው አካባቢ ዛሬ ረፋድ በግምት ሶስት ሰዓት ገደማ ብርሴት ትራፊክ አደጋ የዘጠኝ ሰዎች ህይወት ማለፉን ፖሊስ ነው ያስታወቀው ከሟቾች መካከል የሶስት ዓመት ዕድሜ ያለው ህፃን የሚገኝበት ሲሆን በስምንት ሰዎች ላይ ከባድ አካል ጉዳት መረሱን የክፍለ ከተማው ፖሊስ መምሪያ መረጃ ያመለክታል። በክፍለ ከተማው ፖሊስ መምሪያ የትራፊክ አደጋ ምርመራ ማስተባበሪያ ኃላፊ ናቸው የተባሉት ኢንስፔክተር መርደበሌ እንደተናገሩት አደጋው ሊከሰት የቻለው ከኃይሌ ጋርመንት ወደ ዩኒሴን አደባባይ ይጓዝ የነበረ የፐብሊክ ሰርቪስ ትራንስፖርት አገልግሎት ድርጅት አውቶቢስ እና ሌላ የኢትዮጵያ ኮድ ያለው ከባድ ተሽከርካሪ ጋር በመጋጨቱ እንዲሁም መንገድ ስቶ ወደ ተቃራኒ አቅጣጫ ሀሳብ መግባቱ ነው ተብሏል። አውቶቢሱ ወደ ተቃራኒ አቅጣጫ ገባ በኋላ ከዩኒሰን አደባባይ ወደ ኃይሌ ጋርመን ሲጓዝ ከነበረው ሌላ መኪና ጋር መጋጨቱ እንዲሁም በዚህ ዶልፊን ተሽከርካሪ ውስጥ ጋር የነበሩ ሰዎች መጎዳታቸውን ይፋ አድርገዋል። በዚህ ዶልፊን የተሰኘው መኪና ውስጥ ነበሩ የተባሉ ዘጠኝ ሰዎች ህይወታቸው አልፋን ይላሉ ቹ መካከል አንድ ህፃን ይገኝበታል የተባለ ሲሆን ሌሎች ስምንት ሰዎች ደግሞ ከባድ አካል ጉዳት ደርሶባቸው ወደ ውስታል መወሰዳቸውም ተዘግቧል። ኢራን ዛሬ የፈጸመችውን ጥቃት በሺዎች የሚቆጠሩ እስራኤላውያንም መብራት አልባ አድርጓል አለ ቢቢሲ። እስራኤል በኢራን ላይ ጥቃት ከጀመረችበት ጊዜ አንስቶ በኢራን የተገደሉ ሰዎች ቁጥር ዛሬ ይፋ ሆኗል። በዚህ ጥቃትም በኢራን አምስት መቶ ሰዎች ተገድሏል ተብሏል። በሌላ በኩል የእስራኤል ጦር ስድስት የኢራን ማረፊያዎች ላይ ጥቃት በመፈጸም 15 አውሮፕላኖችን አውድሜያለሁ ብሏል። ኢራን ዛሬ ሰኔ 16 2017 ዓ ም የፈጸመችው ጥቃት ስምንት ሺ ያህል እስራኤላውያን መብራት አልባ ማድረጉን የአገሪቱ የኃይል ሚኒስቴርን ያስታወቀው በኤሌክትሪክ መስመሮች ላይ የሚደርሱ ጉዳቶች አስቀድመን ተዘጋጅተናል። እናም በሚቀጥሉ ሶስት ሰዓታት ውስጥ የኃይል አገልግሎት ይመለሳል ሲሉ ሚኒስትር ኤሊ ኮህን ተናግረዋል። የእስራኤል ኤሌክትሪክ ኮርፖሬሽን ቀደም ሲል በደቡባዊ እስራኤል በስትራቴጂካዊቷ የመሰረተ ልማት ግንባታ አቅራቢያ ጉዳት ደርሷል ሲል ሪፖርት አድርጎ፣ ይህም በርካታ ኗሪዎች ላይ የኤሌክትሪክ ኃይል መቆራረጥ ማስከተሉን ገልጾ ነበር። ሰራተኞቻችን በተቻለ ፍጥነት የኤሌክትሪክ ኃይል አገልግሎት ለመመለስ በርካታ ቦታዎች ላይ እየሰሩ ነው። የመሰረተ ልማት ጥገናዎችን ጨምሮ አደጋ ፈጣሪ ቁሶችን ማስወገዳል ችን ከጸጥታ ኃይሎች ጋር በቅንጅት እያከናወን ነው ብለዋል። በሌላ በኩል እስራኤል በኢራን ላይ የምትፈጽማቸው ጥቃቶች የቀጠሉ ሲሆን እስካሁን በጥቃቶቹ አምስት መሰሶች ተገድለዋል ተብሏል። እስራኤል በኢራን ላይ ጥቃት መፈጸም ከጀመረችበት እንደ አውሮፓውያን አቆጣጠር ሰኔ 13 ጀምሮ ወደ አምስት መቶ የሚጠጉ ሰዎች መገረላቸውን የሀገሪቱ የመንግስት ቴሌቪዥን ጣቢያ ዘግቧል። ከሟቾቹ በተጨማሪ ከሶስት ሺህ በላይ ሰዎች ላይ ጉዳት ድርሷል ብሏል። በኢራን መንግስት ገደብ ምክንያት የቢስ ጋዜጠኞች አገሪቱ ውስጥ ሆነው መዘገብ ባለመቻላቸው በእስራኤል ጥቃት የደረሰውን ጉዳት መመልከት አልቻልንም የሚላም ቢቢሲ፣ ግጭቱን እየተከታተለ የሚገኘው ሂዩማን አክቲቪስት ኢን ኢራን የተባለ የሰባዊ መብት ቡድን የተገደሉ ሰዎች ቁጥር ከተገለጸው እጥፍ እንደሆነ ይገልጻል። የእስራኤል ስድስት የኢራን ማረፊያዎች ላይ ጥቃት በመፈጸም አስራ አምስት አውሮፕላኖች ማውደሙንም ዛሬ አስታውቋል። ጦሩ በተጨማሪም የአውሮፕላን ማኮኮቢያዎችን በጥቃቱ መጉዳቱን አክሏል። የእስራኤል መከላከያ ኃይል በማህበራዊ ሚዲያ ገጹ ላይ ባሰፈረው ጽሑፍ ጥቃቱ የተነጣጠረባቸው አየር ማረፊያዎች በአገሪቱ ምስራቅ፣ ምዕራብ እና መካከለኛው ግዛቶች ውስጥ ያሉ ናቸው። ጦሩ እንደገለጸው በድሮን ጥቃቱ ኤፍ አስራ አምስትና ኤፍ አስራ ስድስት ተዋጊ ጅቶች እንዲሁም ነዳጅ መሙያ አውሮፕላኖች እንዲሁም ኤች ዋን ኮብራ ሄሊኮፕተርም ወድመዋል ብሏል። በተጨማሪም የአውሮፕላን ማኮኮቢያዎችና የከርሰ ምድር ታንከሮች ጉዳት ደርሶባቸዋል ነው የተባለው። እነዚህ ጥቃቶች መቼ እንደተከሰተ ግልጽ ባይሆንም ኢራን ጥቃቶችን ግን አላረጋገጠችም። ታዲያ ኢራን በአሜሪካ ላይ እርምጃ ወስዳለው ማለትም ይዛተች ትገኛለች። በርካታ የኢራን የጦር ጀራሎች አሜሪካ በሀገራቸው ላይ ለፈጸመችው ጥቃት ቆራጥ ምላሽ እንዲሰጥ ጠይቀዋል። የኢራን ጦር ዋና አዛዥ አሚር ሐታሚ የጦር መኮንኖቻቸውን በወታደራዊ ክፍል ሲያነጋግሯቸው የሚያሳይ ቪዲዮ የአገሪቱ ሚዲያዎች ይፋ አድርገዋል። አሜሪካ ከዚህ ቀደም በኢራን ላይ የፈጸመቻቸው ወንጀሎች ቆራጥ ምላሽ ሰጥተናል፣ እናም የአሁኑን ተመሳሳይ ይሆናል ብለዋል። የኢራን ጦር ኃይሎች ዋና ኤታማዦር ሹም አብዱራሂም ሞሳቪ በበኩላቸው አሜሪካ ፈጸመችው ጥቃት በቀጠናው ባሉ ወታደሮቿ ላይ ጦራቸው ማንኛውም እርምጃ ሊወስድ የሚችሉበት እድል ከፍታለች፣ ብለዋል። ኢታማጆር ሹም አክለውም ኢራን በፍጹም ወደ ኋላ አትመለስም ሲሉ ተደምጠዋል። በተባበሩት መንግስታት ድርጅት ተቆጣጣሪ ቡድን ደግሞ አሁን ላይ ምርመራ ማድረግ እንዲችል ተኩስ ይቁም ብሏል። የተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ ቡድን ዓለም አቀፉ የአቶሚክ ኤጀንሲ ኃላፊ ራፋኤል ግሮሲ የኢራን የኒኩሌር ዞታዎች ለመመርመር እንዲቻል የግጭት አቁም ጥሪ አቅርበዋል። ኃላፊው በቪየራ ለሚገኘው የዓለም አቀፉ የአቶሚክ ገዥ ቦርድ በሰጡት መግለጫ ለማንኛውም ስምምነት ቅድመ ሁኔታ በመሬት ላይ ያለውን እውነት ማረጋገጥ ነው፣ ይህም ሊሳካ የሚችለው በዓለም አቀፉ አቶሚክ ኤጀንሲ ፍተሻ ብቻ ነው ብሏል። አክለው አስፈላጊ የደህንነትና የጸጥታ ሁኔታ ተመቻችቶ ኢራን የአቶሚክ ኤጀንሲ ቡድን ወደ ይዞታዎቹ አስገብታ ሁኔታዎች ለመገምገም የግጭት ማቆም መሰረታዊነት አስፈላጊ መሆኑን መገንዘብ ይገባናል ብለዋል። አሁን ላይ የኢራንና እስራኤል ጦርነት ከፍ ያለ ሲሆን፣ አሜሪካ ትጨምራበታለች። የኢራን የውጭ ጉዳይ ሚኒስትር ደግሞ ወደ ራሽያ ማቅናታቸው በቀጠናው ያለው ግጭት እንዳያገረሽና እንዳይስፋፋ ብዙዎቹን አስግቷል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች ሰቦች፣ መረጃዎቻችን እነዚህ ነበሩ። ሰናይ ጊዜ እመኛለሁ።